ደግመ ሐጽያት ብትሰራም ደግመ ንስሐ ግባ። ቤተ ክርስቲያን ሐኪም ቤት እንጂ ፍርድ ቤት አይደለችም ይላል። በትክክል ነገር ግን ሁሌም ሐጽያት መስራት የለብንም ብዬ ነው የማስበው ከዛ ደግሞ።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 ሼር በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እንግዲህ ትናንትና ነው ኢንስቴግራም ላይ ስቶሪ ያደረገው ብሩኬ ማለት ነው። በጣም ምርጥ አባባል ነው ለሁላችንም። ይሄ ነገር በማንኛውም እምነት ውስጥ ያለ ነገር ነው እና ሀጽያት ሰርታችሁ ለእምነት አባቶች ወይንም ደግሞ በምታምኑት ነገር ላይ እንደዚ እንደዚህ ሰርቻለሁ ብላችሁ ኃጢአታችሁ እንዲታጠብ ታደርጋላችሁ ማለት ነው እና ነገር ግን ንስሐ ገብቻለሁ ብለን ደግሞ ደግመን ኃጢአት መስራት የለብንም ብዬ ነው ማስበው። እና ከእንደዚ አይነት ነገሮች ሁላችንም ልንቆጠብ ይገባል። ቤተ ክርስቲያን ወይም ወይንም ደግሞ ማንኛውም እምነት እንደ ሐኪም ቤት ሁሉ ነገራችንን የምናዋይበት የምንፈወስበት ከምንም በላይ ህይወታችን ነው። እምነታችን ማለት ህይወታችን ነው። በቃ እውነት ነው። እና ሁላችንም ብንሆን ያው በእምነታችን አንደራደርም ማለት ነው። በጣም ምርጥ አባባል ነው። ቡራዬ ማለት ነው የእኔ ምርጥ ቡራ ምርጡ የብሩኬ ባል የብሩኬ፣ ወይኔ ይቅርታ፣ የሐይሚ ባል አይላችሁ ለወሬ ከመጀኮሬ ማለት ነው። የእኔ ነገር በቃ የብሩኬ ይባል አልኩላችሁ። ይህ ሐይሚዬ ይባል ይቅርታ አድርጉልኝ። ወይኔ ወይኔ እንዴ፣ እንደዚህ ብቻ የነሳቀ እንጂ ራሴ ያሆነች ራሴ አሳቀኝ እኮ የሆነት። እና ትናንትና ደግሞ የሚገርማችሁ ነገር የቲክታክ አድናቂዎቻቸው ብሩኬና ሐይሚዬ ገብተው ነበር። በዛውም ደግሞ ቴንኪው ልሏቸው እና በጣም ተደስተዋል። የሌለ ማለት ነው በቃ ብሩኬን ሀይሚዬን ሲያገኟቸው ግን እኔ ግን አንድ አስተያየት አለኝ የምሰጣችሁ ማለት ነው እህቶቼ፣ ደስታችሁ እንዳለ ሆኖ በጣም ደስ ይላል። የምትወዱትን ሰው የምታደንቁትን ሰው ስታገኙ ቃላት ያጥራችኋል ለመናገር ወይንም ደግሞ ለመግለጽ ማለት ነው እና ግን በየተራ ብታወሩ በተራ በተራ ፍቅራችሁን ብትገልጹ ጥያቄም ካላችሁ በየተራ ግን፣ እዛ ጋ አምስት ናቸው አራት አላውቅም፣ ገስት ላይ ያሉት በሙሉ አንዴ ነው የሚያወሩት፣ እና መደማመጥ አይችሉም። እውነት በዛ ላይ ደግሞ ራስ በራሳቸው አይ አማርኛ ምናምን ይላሉ፣ አማርኛ ብዙም አይችሉም። እና ግን በጣም ጎበዝ ናችሁ፣ ጎበዝ ናችሁ። ይህ ሁለተኛ ቋንቋ ስለሆነ በጣም ጎበዝ ናችሁ፣ ትችላላችሁ ብዬ ነው የማስበው። እንደእኔ ማለት ነው እና በዛ ላይ ደግሞ ደስ ትላላችሁ። በቀ ይሁን የምትናገሩት ነገር ይሆናል አደለ። በቃ እውነት ፍቅራችሁ ለየት ያለ ፍቅር ነው። ንጹህ ፍቅር ነው ያላችሁ እናንተ ንጹህ መውደድ ነው ያላችሁ። እና በዙ ቀጥሉበት፣ ግን ተደማመጡ። ገዝት ላይ በጣም መደማመጥ አለባችሁ። ምክንያቱም እናንተ የምታወሩትን ስሜታችሁን ብቻ እንጂ ከስር ያለ ሰው ማዳመጥ አይችልም። እውነት እኔ የማንንም ምስማት አልቻልኩም። በቃ ሁላችሁ አንዴ ስለምታወሩ መደማመጥ የሚባል ነገር የለም። እና ተራ በተራ አረጋ ብላችሁ እንደዛ ቢሆን ተመራጭ ነው ብዬ አስባለሁ። እንደ እኔ ማለት ነው። እና በተረፈ በጣም ጎበዞች ናችሁ፣ በጣም ጠንካራ ናችሁ። እውነት ባለፈው አኩርታችሁናል፣ ሆናል በቤተ ክርስቲያኑ ላይ ያደረጋችሁት ሁሉም ነው። በእርግጥ የተረባረበው የብሩኬና የሃይሚ አድናቂ ሳይሆን በጣም ብዙ ልጆች ከነ ሀይማነው የነ አብርሽም የሌሎችም አድናቂዎች ሁሉ ነበሩ ማለት ነው እና ትለያላችሁ፣ እውነት በጣም ምርጥ ልጆች ናችሁ ብያለ። በቃ ያ ምርቱ ምርጥ ታሪክ ሰርታችኋል። ትልቅ ነገር አድርጋችኋል እና እንደዛ ነው እላችኋለሁ። ማለት ነው እንግዲህ ያው ባለፈው ሀይሚዬም ፓስፖርቷን እንደምጣላት ነግሬያችኋለሁ። እናንተ ማየታችሁታል። ሀይሚዬ በጣም ተደስታለች። በዛ ላይ ደግሞ ቃል የገባችላት ልጅ አለች፣ ትኬቱን የሀይሚ የዱባይ ትኬት እንደምትችላት እና ያው እኔ የሀይሚ ስልክ ስለሌለኝ ነው እንጂ ማለት ነው ሀይሚ ነው ቀጥታ ማግኘት የፈለግኩት። ግን ፍፄ ማን ነው? ፍጼ እኔ እኮ ስማቸው እውነት ባለፈው ራሱ ማለት ነው ስማቸው ድብልልቅ ይልብኛል ማለት ነው። ሀብትሽን እና ፍጼ ለማለት በቃል አደለ ግራ አጋባለሁ ማለት ነው። እና ኤፋ ማለት ነው ኤፋን እንዲሰጠኝ እንትን ብያለው ማለት ነው ጠይቅ ያለው እና ችግር የለውም ስለዚህ ሐይምዬ ያው በቅርብ እንግዲህ ወደ ዱባይ የምትሄድ ይመስለኛል። እሱ የራሷ ፍላጎት ነው፣ መሄድም አለመሄድም የራሷ ፍላጎት ነው። እኔ ግን ተናገሬ የተባልኩትን ነገር አድርሻ የተባልኩትን ነገር አደርሳለሁ ማለት ነው። እንግዲህ ምርጫው የራሷ ነው። ከፈለገችም ደግሞ ራሷ ልጅቷ እንድታወራት፣ እንደውም ልጅቷ ራሷ እንድታወራት ነው ማድረግ ያለብኝ እኔ በዚህ ውስጥ ሳይሆን ማገናኘት ነው ያለብኝ። ራሳቸው አውርተው ያለውን ነገር መነጋገር ይችላሉ ማለት ነው። እንደዛ ቢሆን አሪፍ ነው። እኔ ገብቼ እንትን ከምር በዛውም ስሜቷን ፍቅሯን ምኗን ትገልጻለች ይችለች ማለት ነው። እና እንደዛ ነው ያሰብኩት እና ውድ ቤተሰቦቼ ማለት ነው የእኔ ምርጦች እኔ በበኩል በጣም ደስ ብሎኛል። እውነት ምንም ቢሆን በቃ ሐይምዬና ብሩዬ ወደ ራሳቸው መመለሳቸው፣ መታረቃቸው፣ አንድ መሆናቸው እኔ ትልቅ ነገር ነው ማለት ነው። እኔ እኔ የሰው ልጅ ሲጣላ ምናምን እኔ አልወድም እንደዚህ አይነት ነገር ቁም ነገር ማለት ነው ማለት በጣም እጅግ አንዳንድ ጊዜ ሁሉም ጸብ፣ ሁሌ የሮሮ ምናምን በጣም ነው የሚደብረው። በጣም ያን አላቅም። ፕራንክም ሆነ ጸብም ሆነ ይቅርታ ትባባላላችሁ ያንን ነገር ማቆም ነው በቃ። የማይቆምም ከሆነ መቀጠል ከሌለባችሁ ደግሞ እዛ ጋር ካት ማድረግ ነው አለቀ፣ በቃ እንጂ ሁሌ ሁሌ ለተመልካች ራሱ በጣም ነው የሚያስጠላው እና አሁን ሂዱ እነ አብርሽ ጋር ከሄዳችሁ ማለት ነው እኔ ምን እንደሆነ አላውቅም የነሱ ነገር ሁሌ ጭቅጭቅ ነው በቃ ሁሌ አንዱ ቤት ጭቅጭቅ አንዱ ቤት ጭቅጭቅ ተራ በተራ ጭቅጭቅ ነው እና ሰላሙን ያምጣላቸው ነው የምለው ሰላሙን ያምጣላቸው ወደ ራሳቸው ይመለሱ ነው የምለው እንጂ ሌላ ምንም አልልም እና ይደብራል ለሚያየውም ሰው ማለት ነው እና ቢስተካከል አሪፍ ነው ብዬ አስባለሁ ለማንኛውም ማለት ነው የኔ ውዶች ክፉ ነገር ከመናገር መቆጠብ አለብን እኔ በተለይ እኔ በተለይ አንዳንድ ጊዜ ማለት ነው ችግር አለብኝ በቃ የሆነ ፍርጥ የማረገው ነገር አለ እና ትዕግስቱን ስጠኝ ይላለሁ በቃ ትዕግስቱን ስጠኝ አይቶ እንዳላየ ማለፍም አንዳንዴ ጥሩ ነው ብዬ አስባለሁ እና ለሁላችንም ትዕግስት ይስጠን ሰላም ይስጠን ፍቅሩን ይስጠን አንድነቱን ይስጠን በተለይ በዚህ ሰዓት ደግሞ ልንቆጠብ ይገባል። በእርግጥ ጾምም ስለሆነ ሳይሆን ጾምም ባይሆን ደግሞ የሰው ልጅ ከማስከፋት መጥፎ ነገር ከመናገር መቆጠብ አለብን ሁላችንም ብንሆን ማለት ነው። እና እንደዛ ነው የምለው እንግዲህ ሰላሙን ያምጣልን። እኔ እንዲያውጭ የኔ የምር